ጉድ ጉድ ጉድ እናንተ አብርሽ ሄርሜላን ድብን አድርጎ ነው የሚያፈቅራት ድብን አድርጎ ይሄ የማይታመን እውነት እንዴ እንዴ እንዴ ሩታን ራሱ እኮ ሲለይ እንደዚህ አላለቀሰም ስቅስቅ ብሎ አላለቀሰም ወይ ጉድ ፈላ ወይ ጉድ ፈላ ወይ ጉድ ፈላ ለነገሩ የተሰረቀ ነገር እኮ ይጥማል ውሽሚት ይጥማል እንዴ ውሽማሚ ይጥማል እየተከለከለ ነገር እና ያልተፈቀደ ነገር ይጥማል። እና እሷ ልብ ገዝታ እኔ ኮ ይሄንን ቀን ነበር የናፈኩት፣ ይሄንን ቀን ነበረ ከህይወታችሁ ልወጣ ነው፣ ልወጣ ነው፣ ልወጣ ነው፣ እወጣለው ስንት የጨቀጨቀች እንደዚህ እያለች። ነገር ግን ይሄን ቀን እየናፈኩ እሱ ስቅስቅ ብሎ እንደዚህ አላለቀሰም። ሁ ትዕግስቱን ስጠኝ እና እኔ ምለው ወንድና ሴት ሲጀምር ጓደኛ ሆኖ ያቅም ተቃራኒ ፆታ ጓደኛ ሆኖ አያውቅም። ድሮ በአባቶቻችን ጊዜ በታላላቆቻችን ጊዜ እንጂ ወንድና ሴት ጓደኛሞች ሆኖ አያውቅም። ኮንታክት የሚባል ነገር አለ እኮ። ሰው በሌለን ጊዜ ሰው ሆነ ተገኝታ እና ክሎሮክስ ልትጠጪ ነበረ። በእናትሽ በሰው ትዳር በሰው የሰው ባል ላይ ፊት ጥብለሽ ውልቅ በይ። እኛም የፈለግነው ይህንን ነው። ውልቅ ውልቅ ጥርግ በይለን በቃ ምክንያቱም ሩታ ቆይ ቆይ፣ ምንድን ነው አብርሽ ሩታን ምንድን ነው ታስፈቅዳትን? ያልገባኝ ነገር ሩታን እና አስፈቅዳት፣ ሩታን አንዴ እናገኛት፣ ሩታን ሩታን ብለ የምትል ነገር ሩታን ምን ብለህ ነው የምታስፈቅደው? ሁለተኛ ሚስት ከሁለተኛ ሚስቴ ጋር ሚስት አይደለም ከሁለተኛው ውሽማዬ ጋር እንድሆን ፍቀጅልኝ ብለ ነው የምታስፈቅዳት። እኔ ሊገባኝና ወደፊትም የማይገባኝ ነገር፣ ከሩታ ጋር አንዴ እንነጋገር አላለም ጭራሽ። አላለቀሰም ስቅስቅ ብሎ ጉድ እኮ ነው እናንተ። ስንትን እንቻልኛ ውጪ ከህይወታቸው ውጪ አሁኑ ውጪ ምንም ያነፋርቅ ነገር የለም እውነቴ ነው ምላች ሩታ እንግዲህ የአመታት ፍቅረኛው ሚስቱ፣ የልጁ እናት ናት። ከሩታ ሲለያይ እንዲህ አላለቀሰም፣ እየረገጠ ነበር ሚሄደው አብርሽ ማለት ነው። ይችን ሁለት ወሯ ላልሞላት ልጅ ያለቅሳል። እንደ ይኸው ታያላችሁ። እች ልጅ ደግሞ መቼም ቢሆን ከህይወታቸው አትወጣም፣ መቼም ማለት ነው ነገ ደግሞ ከእሱ ጋር የሚያገናኛትን የሆነ ነገር ይዛልን ትመጣለች። ይኸው ቶ እንዶ ቺ ልጅ ምን አለች ትሉኛላችሁ? ነገ ከአብርሽ ጋር ነገ ዛሬ ነው አይደል ከህይወት እወጣለሁ ብላ ያለችው ንታ ያላችሁ ነገ ተነገ ወዲያ፣ ብቻ በዚህ ሳምንት ዘው ብላ ድጋሚ ስትመጣ፣ ምክንያቱም አታደርገውም፣ አትወጣም። አላማዋ ኮ ሩታንና አብርሽን አበጣብጦ ከአብርሽ ጋር መቀጠል ነው፣ ደግሞ አላማዋ በጥሩ ሁኔታ እየሄደላት ነው። ሚስቱን እንዳይንከባከብ፣ ልጁን እንዳይንከባከብ፣ ከሚስቱ ጋር ጥሩ የሆነ ግንኙነት እንዳይኖረው፣ እርቅ እንዳይፈጠር ነበር የምትፈልገው። ብዙ ነገሮችን እያሰናከለች ነው፣ እያበላሸች ነው። ለእሷ ደግሞ እያስተካከለች ነው። እንዴችን የምስልች አበባ የሆነች ሄርሜ ላይ የምሬ ነው የምላቸው። አበባ ናት አበባ። መልካ ያንሳት? ቁመና ያንሳት? ጸባ ያንሳት? ከዚህ ልጅ ጋር ያውም ባለትዳር ከሆነ፣ ስለዚህ ይሄ ግንኙነትሽ ትክክል አይደለም ብለን ከዚህ በፊት ደጋግመን ደጋግመን የተናገርንሽ አንቺ ግን ምትሰሚ ጉድ አደለሽም። አንቺ ግን ማንነት ባይዘው እኔ ደጋግም የምለው ነገር ቢኖር ምን እንደሆነ ታውቃላቸው? የምትገኙበት ቦታ እናንተን ሚዛናችሁን ይጥላል። እኔ አብርሽ ስለ መልክ እያወራው አይደለም፣ ስለ ሀብት እያወራው አይደለም አብርሽ ማለት ባለትዳር ሰው ነው ገባቸው? ችለይ ምንም እንኳን ቆንጆ ብትሆን፣ የተገኘችበት ቦታ እራሷን ዝቅ የሚያደርጋት ቦታ ነው። እኔ አልደግፋት በቃ። ቆንጆ ናት፣ አዎ ቆንጆ ናት፣ መልክ አላት፣ ቁመና አላት፣ አዎ አላት፣ ሁሉም ነገር አላት። የተገኘችበት ቦታ ግን አወረዳት ማለት ነው። ባዛ ሄርሜላ ማለት ከዚህም በፊት ተናግረናል፣ የባለ ሀብት ልጅ ናት። እኔ ደጋግሜ ነው የምነግራችሁ። ይሄ ለዩቲዩብ ነው ምናምን የምትሉ ሰዎች ራፉ እኔ የሚያውቃትም ሰው አለ የቡታጅራ ልጅ ናት፣ ትውልድ ሀገሯም ቡታጅራ ነው። ግን ያገናኛት ነገር መንፈስ ነው፣ በቃ ሰይጣን ነው። እነዚህ ትዳር እነዚህ ልጆች በቃ ትዳራቸው እንዲፀና የማይፈልግ መንፈስ ነው ከዚህ ልጅ ጋር ያገናኛት ማለት ነው እንጂ ሄርሜላ የተከበረ ቤተሰብ ያላት፣ አባቷ ባለ ሆቴል፣ እናቷ የታወቀች ናት። ከዚህ በፊትም ተናግሬያለሁኝ። ገባችኋ? ግን አንዳንዴ የምትገኙበት ቦታ ያረክሳችኋል፣ ስራችሁ ያረክሳችኋል። ገባችሁ? እና መለላችሁ ነው። ይሄ ለዩቲዩብ ተንገብግባ ምናምን አይደለም። ማንነቷን ስሟን እያጣች ያለችው በዚህ ሄሮሜላ ይሄ አሁን የምታደርጊው ነገር እንደ ቀልድም ቢታየሽ እንደ ስራም ቢታየሽ በህይወትሽ ራሱ ጫና ይፈጥራል። ነገ ትዳር ሊኖርሽ ይችላል፣ ነገ የህይወት አጋር ሊኖርሽ ይችላል። ይሄ ማንነትሽን አይቶ ግን ጥሩ ስሜት አይኖረውም። ኦኬ፣ ባልሽ አምኖሽ ሊገባ ይችላል። ነገር ግን ልጅሽ ይህን ቪዲዮ ሲያየው ነገ ምትወልጂው ልጅ ይህን ቪዲዮ ሲያየው ያፍርብሻል። ስለዚህ ልጆቻችን የሚያፍሩበትን ነገር ባንሰራ ጥሩ ነው። ለምን ስራ ስራ ነው ምናምን ልትሉኝ ትችላላችሁ። እኔ አሁን ከአብርሽ ጋር ተገናኝታ በምትሰራው ቪዲዮ አይደለም አብርሽን የምትስመው አብርሽን የምታደርገው ሌላ አክቶች እነዚያ ልጆች ሲያዩ በጣም ነው የሚደብረው። ነ ለመናገር ረበ ኢየሱስም እኔ ከዚህ በፊት ከድንቃ ድንቅ ጋር ሰራ ነበር፣ እንደዚህ እኔ በእርግጥ በአካል አላውቀውም፣ ግን በቃላቶች ወጣ ያሉ ቃላቶችን አወራ ነበር ከድንቃ ድንቅ ጋር እኔ ለሚዲያው ድምቀት ወይም ሚዲያው ለእይታ እንዲኖር እንጂ ከድንቃ ድንቅ ምንም አይነት ኬዝ የለብኝም። ግን ታውቃላችሁ አሁን አፍርበታለሁ፣ ያንም ቪዲዮ ሳይ ያስጠላኛል። በቃ ፕራይቬት ነው ያደረኩት ማለት ነው። ግን ለዩቲብ የከፈልኩት ዋጋ ስለሆነ የተነሳሁበት ስለሆነ አንዳንዱን ማስታወሻ አስቀምጫለሁ። ባይዘይ በዛ ማንም ሰው ነቁራ ቢነቁረኝ ምንም አፍር ነገር የለም ያስገባቸዋል ግን፣ ልጅ ካየችው ምን ትለኛለች እያልኩ እሳቀቃለሁ እንጂ ለራሴ ሳዳምጠው ወይም ደግሞ ሌላ ሰው እንዴት ነበር እኮ ብሎ እንደ ነቆራ ሲናቆረኝ እኮራበታለሁ። ምክንያቱም ሚዲያው ላይ እንድታወቅ ያደረግኩት ጥረት እንጂ ምንም አይነት ነገር ከልጁ ጋር የለንም ማለት ነው። እና ምንላችሁ ነው የምትገኙበት ቦታ ያረግሳችኋል። በቃ የምታደርጉት ነገር ለነገም ጥሩ እይታ አይኖረውም። ስለዚህ ሄርሞ ድሞ ባክሽን የወሰንሹ ትክክለኛ ውሳኔ ነው። ከህይወታቸው ላትመለሽ ውልቅ ብለሽ ውጪ እና ሩታዬ ናፍቃኛለች። በህግ አምላክ አሁን እኛ ሩታን አምጡልን። ሩታ ተናፍቃለች። ሩታ የኔ ስስት አበባ፣ ጀግናዋ ሴት ናፍቃናለች። እና ሩታ ምንም አይነት ፍቃድ አትጠይቅ ምንም ነገር፣ ይሄ የሚያስፈቅዱትም ጉዳይ አይደለም። እኔና አንቺ ጓደኛሞች ነን ምናምን ላልከው ምንም የሴት ጓደኛ የሚባል ነገር የለም። በእኛ ሀገር የሴት ጓደኛ የተከለከለ ነው። አይደለም ሀገር፣ ዓለም እየከለከለው ነው። ከተቃራኒ ጾታ ጋር ምንም አይነት እንደዚህ የሚያላልጥ ጓደኝነት የለም። የለመድከው ነገር ካለ አዎ፣ ተነፋርቅ፣ በደንብ አድርገህ ተነፋርቅ። ለሁለት ለሶስት አመት ፍቅሩ ያላለቀሰ ለሁለት ወር ውሽሚት ስቅስቅ ብሎ አለቀሰ። ጉድጎ ነው እንደው ማታሳየን ነገር የለም። እኛ ኮ ምን ይሻለን እንደው ተቃጥለን ልንሞት ነው፣ በእናንተ የተነሳ ማለት ነው። አሁን እኔ ማለት የምፈልገው ሩታን አምጣለን፣ ወደ ትዳርህ፣ ወደ ልጅህ። ወለም ዘለም የለም በቃ። እንደዚህ ጥለውህ እንደሚሄዱ ከዚህም በፊት ተናግሬያለሁ። ከዚህም በፊት ተው፣ ሩታን አታስከፋ። ሁሉም በህይወት የመጣ ሁሉ ከአንተ ይቀጥላል ማለት አይደለም። ሩታናት ትክክለኛ ሚስትህ፣ ሩታናት ለአንተ ቻሌንጅ የምትከፍለው፣ ሩታናት መስዋዕት የምትከፍልልህ፣ ሩታናት ገልምጫን ሁሉ ነገር የምትችልልህ። ተው አርፈ ተቀመጥ ብዬ ስልህ አልሰማ አልከኝ። ማናቸውም በአንድ ቀን ብድግ ብለው እንደሚሄዱ አስድረግጬ ነበር የነገርኩ ነገር ግን አንተ አልሰማ አልክ፣ አልሰማ አልክ። እንዴ ምን ላድርግ ታዲያ ስለዚህ መላመድ ደግሞ ጥሩ አይደለም። ሄርሜላ ትክክለኛ ውሳኔ ነው የወሰነችው። ለምን ነገ ሌላ ነገር ቢፈጠርስ? እንዲህ እንደተንዘላዘላችሁ እርግዝና ቢኖርስ? እንዲህ ትክክለኛ ውሳኔ ሄርሜላ አንደኛ በቃ አሁን